ሥራዎችን ከዛሬ የተሻገሩና ነገን ታሳቢ ያደረጉ መሆን አለባቸው። ምቹ የስልጠና ቦታዎችን በማመቻቸት በትውልድ ልቦና ላይ እውቀትን መዝራት ከቴክኒክና ኮሌጆች የሚጠበቅ በመሆኑ የአሶሳ ፖሊቴክኒክ ኮሌጅ በአጭር ጊዜ እንዲህ አይነት ተስፋ ሰጪ ተቋማት መፍጠር ችለዋል። የአሶሳ ፖሊቴክኒክ ኮሌጅ ድን አቶ ተመስገን ኃይሉም በአስተሳሰብ የነቃ ትውልድ ለመገንባት በኮሌጁ እየተከናወኑ ስላሉ ተጨባጭ ስራዎች ያስረዳሉ። አንዳንዴ ያለህን ሀብት አብቃቅ ተመጠቀም ይባል ፕሪንሲፕል አለ። ከዚህ ቀጥሎ ሶስት እንደዚህ አይነት ክላሶች አሉ አውቶሞቲቭ ሶስቱን ክላሶች ብንጠቀም በቂ ነው። ሶ ይሄን የኢንኩቤሽን ሴንተር ለምን አንመሰረትም? ማልኩ ነው ይህን ሀሳብ አመጣው። ማናጅመንቱ ተስማማ በዚህ ሀሳብ። ስለዚህ ይሄን ኢንኩቤሽን ሴንተር ልናደርገው ነው ማለት ነው። ይሄ ኢንኩቤሽን ሴንተር እንግዲህ ዋናው ዓላማ ምንድን ነው? ሙሉ የኢንተርኔት አክሰስ ይኖረዋል። ላፕቶፖች አሉ፣ ኮምፒውተሮች ይገጠማሉ፣ ወንበሮች ፈርኒሽ ይደረጋል። ይሄ በሙሉ እዛ ሾፕ ላይ እየተሰራ ያለው ማለት ነው። በግዥ በኩል በግዥ ፕሮሰስ ይደረጋል። ይሄ ክላስ አይዴሽን ኤሪያ ነው የሚባለው፣ ሀሳብ የሚያመነጩበት ኤሪያ ነው። ይሄ እዚህ ገብቶ አሁን ይሄ ሙሉ ፈርኒሽ ይደረጋል፣ ላፕቶፖች ይገጠማሉ። ኢን ዲዛይን መስራት የሚችሉ ላፕቶፖች ሁሉ እዚህ ይገጠማሉ። ሀሳብ የሚያመነጩበት ክፍል ነው እዚህ ላይ ይሄ ማለት ነው፣ ሀሳባቸውን የሚያመነጩበት ክፍል ይሆናል። ከዚህ ቀጥሎ ያለው ደግሞ እዚህ ያመነጩትን ሀሳባቸውን ፕሮፖዛላቸውን ደግሞ የሚያርምላቸው አድቫይዝ የሚያደርግላቸው የኢንተርፕረነር መምህር እንመድብላቸዋለን። እነዚህን ስርዓት ወጣቶች ማለት ነው በዚህ በቃ እንደዚህ አይነት ቢዝነስ መስራት ትፈልጋለሁ የሚለውን ሰው ያ ቢዝነሱ ውጤታማ እንዲሆን ይሄ ክላስ ደግሞ አድቫይዘር ምን መድብበት ነው ማለት ነው። ያማክረዋል፣ ፕሮፖዛልህ በዚህ በዚህ በዚህ በዚህ መንገድ መስተካከል አለበት ብሎ ያማክረዋል ማለት ነው። መጨረሻ ላይ ያን ሀሳቡን ደግሞ እዚህ ደግሞ ፕሬዘንት ያደርጋል ማለት ነው። እዚህ ጋር ስቴጅ አለ፣ መድረክ አለ፣ ወንበሮች አሉ። እነዚህ ዲሞኖስትሬት ያደርጋል፣ እዚህ ላይ ያስረዳል፣ ስልጠና ይሰጥበታል፣ ውይይት ይካሄድበታል። እና ይሄ ኢንኩቤሽን ሴት ነው። ስለዚህ በቅርብ እዚህ አሶሳ ከተማ ላይ ወደ ሰባ የሚሆኑ ስራ አጥ ወጣቶችን እዚህ እናስገባቸዋለን። እነዚህ ሰባ የሚሆኑ ስራ አጥ ወጣቶች ይወዳደሩና ከሰባዎቹ ሀምሳዎቹ ሲያልፉ ለእያንዳንዱ በቡድን ለሚደራጁት ለተደራጁት 10 10 አድርገን አደራጅተን የሚሰጣቸው ሲድ ማኒ ያለ እስከ 220 ምናምን ሺህ ብር ድረስ ድጋፍ ይሰጣቸዋል ማለት ያን ይዘው ወደ ቢዝነስ ይገባሉ ማለት ነው። ስለዚህ ቢዝነሳቸው ውጤታማ ነው አይደለም የሚለውን ደግሞ በየጊዜው እዚህ የሚመደቡ አድቫይዘሮች አድቫይዝ ያደርጓቸዋል። የኛ አሰልጣኞች አድቫይዝ እያደረጓቸው ይቀጥላሉ ማለት ነው። ሶ ከዛ አኳያ አንዱ ትኩረት አድርገን የምንሰራበት ይሄ ኢንኩቤሽን ሴንተር፣ እንደ ክልል የለንም፣ እንደ ክልል የማበልጸጊያ ማዕከል የሚባል የለንም። ስለዚህ ይሄ የክልሉም የመጀመሪያ የማበልጸጊያ ማዕከል ነው እየተሰራ ያለው ማለት ነው። ስለዚህ በቅርብ ይመረቃል። እንደምታዩት ፊኒክሽንግ ስራ ነው የቀረው። ይሄ ትልቅ ሀሳብ ያላቸው ማንኛውም የክልሉ ወጣት እየመጣ ሀሳቡን የሚያሰላስልበት ምቹ ኤሪያ ነው የሚፈጠረው ማለት ነው። ከዚህ ቀጥሎ እንግዲህ እነዚህ ተከታታይ ሶስት ክላሶች ቅድም ስላችሁ እንደነበረው ዘመናዊ ሾፖች ናቸው። ይሄ ለጊዜው እያመረትንበት ስለሆነ ነው። ይሄ እንግዲህ ለአውቶሞቲቭ የተሰራ ሾፕ ነው። አሁን እዚህ ላይ ዘመናዊ የሆኑ ማሽኖች መገጠም ከቻለ ሞይንኮ እዚህ መሆን ይችላል ማለት ነው። ስለዚህ እንደ ኮሌጅ አንዱ ትኩረትም ፕራይቬት ሴክተር ጋር በጋራ የመስራት ምቹ ሁኔታዎች አሉ። አንዱ ትኩረት አቅጣጫ ነው ማለት ነው። ስለዚህ ከፕራይቬቱ ጋርም ከመንግስት ጋርም በመቀናጀት አሁን እዚህ ላይ ዘመናዊ የሆኑ ማሽኖች ከተሟሉ ያሉን የሰው ኃይሎች ማብቃት ማጠናከር ከቻል የክልሉ የመኪና ጥገና ችግሮች ይፈታል ብለን ተስፋ አድርገን እየሰራን ያለ ነው ማለት። ስለዚህ ማሽኖች ከተሟሉ በዚህ ህንፃ ላይ ዘመናዊ ስራ ከሰራን ከዚህ አዲስ አበባ ከዚህ ባህር ዳር እየላክን የምናስጠነግንበት ሁኔታዎች፣ እንደዚህ አይነት ተስፋ ይዘን ነው እየሰራን ያለ ነው። በዚህ ደረጃ የሚመለከታቸው አካላት ድጋፍ ካደረጉ እውነትም ወይ እንኳ እዚህ ማይሆንበት አንዳችም ነገር አይሆንም ማለት ነው። እና በዛ ደረጃ እየተሰራ እንዳለ መረጃው ለመስጠት ነው። እነዚህን ሶስት ክላሶች በአግባቡ መጠቀም ከቻል እርግጠኝነት ክልሉ ችግር ይፈታል ማለት ነው። እንግዲህ የክልሉ መንግስትም በዚህ ላይ ትኩረት ያደርጋሉ ብለን ተስፋ እናደርጋለን ማለት ነው። ይህን ይመስላል። የአውቶሞቲቭ ሾፓችን ግን ጥረት ይጠይቃል፣ ሀብት ይጠይቃል። እንግዲህ እኛም ተስፋ አድርገናል። እንደሚታወቀው እንደ ሀገርም እንደ ክልልም ስርዓት ወጣቶች አሉ። መስራት የሚችሉ እጆች፣ ማሰብ የሚችሉ አእምሮ ያላቸው ብዙ ወጣቶች አሉ ለእነሱ ትልቅ በር የሚከፍቱ ነው ያገኘነው። በጣም ደስ የሚል ነው ዘመኑ። ሌላው በኮሌጁ በነበረን ቆይታ የታዘብነው በአካል ጉዳተኞች ላይ የሚታዩ ዘርፈ ብዙ ችግሮችን በመረዳት ኮሌጁ ለስራና ለእንቅስቃሴ የሚመቹ ቦታዎችን ማዘጋጀቱ ነው። እንዲህ አይነት ፈታይ ችግሮችን መቅረፍ በማህበረሰብ ውስጥ ስለ አካል ጉዳተኝነት ስር ሰዶ የቆየውን የተሳሳተ ግንዛቤ ሊቀይር የሚችል መልካም ተግባር ሆኖ አግኝተነዋል። ሲሰራ የአካል ጉዳተኛ መግቢያ አልነበረው ማለት ነው። ስለዚህ የኛ የኮንስትራክሽን ዲፓርትመንት አስተማሪዎችን ተማሪውን በማስተባበር ለአካል ጉዳተኛ መግቢያ የተሰራ ራምፕ ነው ማለት ነው። ከዚህ በፊት አካል ጉዳተኛ እዚህ ክላስ ለመጠቀም ይቸገር ነው የነበረው እና ህንፃዎቻችን ሲሰሩ የአካል ጉዳተኛን ታሳቢ ያደረገ መሆን አለበት ማለት ነው። ከዛ አኳያ ያኔም ስላልነበረው አሁን ግን በዚህ መንገድ በራሳችን ባለሙያዎች ሰርተን እንደምታዩት በቀጥታ የአካል ጉዳተኛ ዊልቸር ያለው ምንም ያለው በቀጥታ ገብቶ የሚጠቀምበት ተሰርቷል ማለት ነው። እንግዲህ ይሄ በጣም ከፍታም ስለነበረው በተለይ አጫጭር ስልጠናዎች ላይ የአካል ጉዳተኞች ይመጡ ስለነበረ መሰልጠን ይቸገሩ ነው የነበረ ማለት ነው። ስለዚህ የወሰድነው እርምጃ ምንድነው? በራሳችን ባለሙያ እንደዚህ አይነት የአካል ጉዳተኛ መግቢያ ራምፖችን መስራት ነው ማለት ነው። ስለዚህ እንደዚህ አይነት ነገሮች መለመድ አለባቸው። ሕንጻዎች ሲሰሩ ሲጀመር አካል ጉዳተኛን መሰረት ያደረገ መሆን አለበት ከዲዛይኑ ጀምሮ። በአጋጣሚ ነው በስተት ከተሰራም ደግሞ እንደዚህ መስራት ይቻላል ማለት ነው። ስለዚህ አሁን በእኛ የሰራነው የአካል ጉዳተኛ መግቢያ በር ነው ማለት ነው። ያለን የሰው ኃይል ለስራ የተነሳሳ መንፈስ ያለው ባለሙያ መፈጠር ተችሏል። ተአምር የሰራነው ስራ የለም። በእርግጥ ቢሮ የማይመጣበት የነበረ ግቢ ውስጥ አሁን ጠዋትም ማታም ግቢው በሰው ተጨናንቆ ነው። ይሄ ለውጭ ሰው ሳይሆን እዚህ ላለው ሰው በራሱ ተአምር ነው የሆነበት ማለት ነው። ለስራ የተነሳሳ አእምሮ ተፈጥሯል ማለት ነው። እሳቤ ላይ እየፈጠርን ያለን አሁን ባለው ስሜት መስራት ከቻል በእርግጠኝነት ወደፊት የተሞክሮ መቀመሪያ ሊሆን ይችላል ብለን እንሰራለን። አሁን ባለው የተለየ ነገር ሰርሰናል ለማለት አንችልም። ወደፊት ግን እንደምንሰራ ግን ምቹ ሁኔታዎች የተፈጠሩን፣ አንደኛ የክልላችን ከፍተኛ አመራሮች ከክብር ፕሬዚዳንቱ ጀምሮ በየደረጃ ያለው አመራር አሶሳ ፖሊቴክኒክ ኮሌጅን ለመደገፍ የሚያደረጉት ጥረት የሚሰጡን ሞራል እውነት 24 ሰዓት ለመስራት እንዳንደክም ስንቅ እየሆነን ነው ማለት ነው። ይሄን ይዘን ደግሞ መስራት ከቻልን ደግሞ በእርግጠኝነት ብዙ ነገሮችን መስራትና ማገልገል እንችላለን የሚል እምነት አለኝ። በርካታ ክፍተት ያለበት ተቋም ነው እንደ አሶሳ ፖሊቴክኒክ ኮሌጅ። ያው የሀብት እጥረት አለብን፣ የስኪል ጋፕ አለብን። እነዚህን ችግሮች መፍታት የምንችለው ሌላ ማማተር ሳይሆን መጀመሪያ ውስጣችን ላይ ያለውን ሀብት መጠቀም ያስፈልጋል ማለት ነው። ስለዚህ በቅርብ በርካታ ተቋማት ጋር የጋራ በምንሰራባቸው ነጥቦች ላይ የስምምነት ሰነድ እየተፈራረምን ያለንበት ሂደት ነው ያለው። ከክልሉ ሴቶች ጉዳይ ቢሮ ጋር እያደረግን ያለ ስራዎች አሉ። ለማህበረሰባችን የሶሻል ወርከር ሰልጣኞችን አስገብተን ለማሰልጠን ከአርባ በላይ ባለሙያተኞች ለማሰልጠን ውል ገብተናል ማለት ነው። ከባምባሲ ከተማ አስተዳደር ጋር ባምባሲ ከተማ ላይ ያሉትን ስራ አጥ ወጣቶችን በቴራዞን አመራረት፣ በብሎኬት አሰራር አመራረትና በሌሎች ስራዎች ላይ ስራ አጥ ወጣቶችን ልናሰለጥንላቸው የጋራ መግባቢያ ሰነድ ተፈራርመናል። ከአሶሳ ከተማ አስተዳደር በቅርብ ስልሳ ወጣት ስራ አጥ ወጣቶችን አሰልጥነንላቸው አደራጅተው አሁን ብሎኬት እና ቴራዞን ማምረት የገቡ ወጣቶች አሉ። እነዚህን ያሰለጠነው እኛ ነን ማለት ነው። ስለዚህ ከበርካታ የመንግስት ተቋማት ጋር ውል ገብተናል። ከዛም ባለፈ በርካታ የመንግስታዊ ያልሆኑ ድርጅቶችም አሶሳ ፖሊቴክኒክ ኮሌጅን መርጠው መጥተው ከነሱ ጋር እየሰራን እየተነጋገርን አጫጭር ስልጠናዎች በቅርብ መቶ ስርአት ወጣቶችን እናስገባለን። ለስድስት ወር እናሰለጥናቸው ማለት ነው። ይሄ ቀላል ነገር አይደለም። ስለዚህ ከተለያዩ ዘርፍ ያላቸው አካላት ጋርም እየተፈራረምን እያሰለጠን ወደ ስራ እየገባን ጅምር ስራዎች አሉ። የውስጥ ገቢያችን እውነት ለመናገር እዚህ ግባ የሚባል አልነበረም። ይሄ ቢሮም ስታዩ ዝናብ የሚያፈስ ነበረ። በጣም የሚያስቸግር የነበረበት ነው ያለው። ይሄን ቢሮ በራሴ ባለሙያ ነው እንደዚህ ያሳደስኩት፣ ከውጭ ምንም አይነት ባለሙያ ላመጣ ነው። ሀብታም የሆነ ተቋም ነው የምለውም ለዚህ ነው። እና በትንሽ ወጪ ቢሮችንን ማደስ ጀምረናል ማለት ነው። አንደኛ ምቹ የስራ ሁኔታ መፍጠር አንዱ ስለሆነ ማለት ነው። እና ይህን ቢሮ ስናድስ በራሳችን ባለሙያ በራሳችን የውስጥ ገቢ ነው ማለት ነው። እና በተለያዩ ዘርፎች የውስጥ ገቢያችንን ለማጠናከር ጅምር ስራዎች አሉ። ከሰራን ደግሞ ማጠናከር እንደምንችል ማየት እንችለናል ማለት ነው። ሁላችንም በተሰማራንበት የስራ መስክ መስራት ከቻል ተቋሞቻችንን ያላቸውን እቅድ ያላቸውን ራዕይ ለማሳካት ጥረት ማድረግ ከቻል ያለንን የሰው ኃይል አደራጅተን መጠቀም ከቻል ደግሞ መለወጥ እንችላለን የሚል እምነት አለኝ። መለወጥ እንችላለን። ትኩረታችን ግን ከተቋሙ እሳቤዎች አኳያ መስራት ከቻል መለወጥ እንችላለን። እና ሁላችንም በተሰማራንበት የስራ መስክ ለመለወጥ ጥረት ማድረግ ከቻል መለወጥ እንችላለን የሚል እምነት ነው ያለኝ። ውድ የፕሮግራማችን ተከታታዮች በአሶሳ ፖሊቴክኒክ ኮሌጅ በመገኘት ኮሌጁ ከመማር ማስተማር ስራው ባሻገር የዜጎችን የፈጠራ ሀሳብ በማነቃቃት ወደፊት ተስፋ የሚጣልበት ትውልድ እንዲፈጠር ከፍተኛ አስተዋጽኦ እያደረገ ይገኛል። የአሶሳ ፖሊቴክኒክ ኮሌጅ የኢኮኖሚ አቅሙን በእጅጉ በማሳደግና የተሻለ አሰራር በመዘርጋት በአጭር ጊዜ ውስጥ የማይታሰቡ ለውጦችን እያስመዘገበ መጥተዋል። እንዲህ አይነቱ መልካም ጅምር ለሌሎችም የግልና የመንግሥት ተቋማት ምሳሌ መሆን ስለሚችል ልምዱን በመጋራት በእውቀት የተካነ ዜጋ ሊፈጠር ግድ ይላል። በተለይም በኮሌጁ እየተሰጡ ካሉ ሙያዊ ስልጠናዎች በተጨማሪ ተቋሙን በኢኮኖሚ ለማጠናከር የተፈጠረው ተነሳሽነት ከዚህ በላይ ተሻሽለው ይቀጥል እያል የመጨረሻውን ክፍል ሁለት ፕሮግራም በዚሁ ቋጨን። ሰላም።